እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ከመጠን በላይ ነጭ ሽንኩርትን ብትመገቡ ምን የጤና ጉዳትን ያስከትላል፣ በቀን ምን ያክል ነጭ ሽንኩርትን መጠቀም ይመከራል፣ በተጨማሪም ደግሞ ከመጠን በላይ ነጭ ሽንኩርትን ተጠቀማችሁ የሚባለው በምን ያክል መጠን ስትጠቀሙ ነው የሚለውን በዚህ ቪዲዮ ላይ በሚገባ የምነገራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊም አስተማሪም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩልኝ አሳውቁልኝ ይላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ ይመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ነጭ ሽንኩርት እጅግ በጣም በርካታ የጤና ጥቅሞችን ይሰጠናል። የትኛውም ሰው የጤና ችግር ከሌለበት በስተቀር ነጭ ሽንኩርትን ለበርካታ የጤና ጥቅሞቹ መጠቀም ያስፈልጋል ወይም ደግሞ ይመከራል። ነጭ ሽንኩርት የበሽታ መከላከያ ስርዓትን ያጠናከራል፣ ሰውነታችንን ከበሽታዎች ለመከላከል ይረዳል። ነጭ ሽንኩርት የደም ግፊትንም ይቀንሳል። ከፍተኛ የደም ግፊትን በመቀነስ የልብ ጤናን ያበረታታል። ነጭ ሽንኩርት የኮሌስትሮል መጠንንም ያሻሽላል አጠቃላይ እናም ኤልዲኤል ኮሌስትሮልን ሊቀንስ ስለሚችል የልብ በሽታ ስጋትን ይቀንሳል። ነጭ ሽንኩርት አንቲ ኦክሲዳንት ባህርያትም አሉት። የህዋስ ጉዳትንናም እርጅናን በሚከላከሉ አንቲ ኦክሲዳንቶች የበለጸገ ነው። ነጭ ሽንኩርት ፀረ ብግነት ውጤቶች አሉት። በሰውነት ውስጥ ያለውን እብጠት ወይም ደግሞ ኢንፍላሜሽንን በመቀነስ አጠቃላይ ጤናን ይደግፋል። ነጭ ሽንኩርት በሽታንም ሊከላከል ይችላል። የጉንፋንናም የሌሎች ኢንፌክሽኖችን ስጋት ከመቀነስ ጋርም ተያይዟል። ነጭ ሽንኩርት የአጥንትን ጤናን ያሻሽላል። የአጥንት ጥንካሬን ሊያሻሽል እናም አጠቃላይ የአጥንትን ጤናን ሊደግፍ ይችላል። ነጭ ሽንኩርት የአትሌቲክስ አፈጻጸምን ያሳድጋል። የአካል ብቃት እንቅስቃሴን አቅምን ሊያሻሽል እናም ድካምንም ሊቀንስ ይችላል። ነጭ ሽንኩርት ምግብን ለመፍጨትም ይረዳል። የምግብ መፈጨትን ጤናን ይረዳል እናም የአንጀት ባክቴሪያዎችን ለመቆጣጠር ይረዳል። ነጭ ሽንኩርት ሰውነትን ከመርዛማ ንጥረ ነገሮች ለማጽዳት ይረዳል። ሰውነታችንን ለማንጻት እናም ከመርዛማ ንጥረ ነገሮች ለማስወገድ የሚረዱ ውህዶችንም ይዟል። ነጭ ሽንኩርት የተወሰኑ የካንሰር አይነቶችን ስጋት ሊቀንስ ይችላል። የጨጓራና የአንጀት ካንሰርን ጨምሮ የአንዳንድ ካንሰር አይነቶች ስጋትን ከመቀነስ ጋር ተያይዟል። የቆዳን ጤና ያሻሽላል። ጸረ ተዋሲያን ባህርያቱ ቆዳን ለማንጣት እናም ብጉርንም ለመዋጋት ይረዳል። ነጭ ሽንኩርት የቆዳን ጤና ያሻሽላል። ጸረ ተዋሲያን ባህርያቱ የቆዳን ጤና ለመጠበቅ እናም ብጉርንም ለመዋጋት ወይም ደግሞ ለመከላከል ይረዳል ማለት ነው። ስለዚህ ነጭ ሽንኩርት በጣም ከፍተኛ የሆነ የጤና ጥቅም እንዳለው መገንዘብ አለባችሁ። ነጭ ሽንኩርት ለጤና ጠቃሚነቱ በሰፊው ቢታወቅም ከመጠን በላይ መውሰድ ግን የተለያዩ የጎንዮሽ ጉዳቶችንና የጤና አደጋዎችን ሊያስከትልብን ይችላል ማለት ነው። ምንጊዜም ቢሆን በልኩና በመጠኑ መጠቀም ያስፈልጋል። ታዲያ ከልክ በላይ የምንጠቀም ከሆነ የሚያስከትልብንን ጉዳቶችን በዝርዝር ልንገራችሁ። የመጀመሪያውና አንደኛው የምግብ መፍጨት ችግሮችን ያስከትላል የልብ ህመም ወይም ደግሞ የደረት ማቃጠልናም የጨጓራ አሲድ ወደ አፍ መመለስን ያስከትላል። ከፍተኛ መጠን ያለው ነጭ ሽንኩርት የጨጓራ አሲድ ወደ አፍ መመለስን ወይም ደግሞ የደረት ማቃጠልን ሊያባብስብን ይችላል። ይህ በተለይ ጥሬ ነጭ ሽንኩርት ለጨጓራ ሽፋን የሚያበሳጭ ስለሆነ በጣም ከባድ ያደርገዋል። እንዲሁም ማቅለሽለሽናም ማስታወክንም ያስከትላል። ከመጠን በላይ ነጭ ሽንኩርትን መመገብ ማቅለሽለሽ እናም ተውከትን ወይም ደግሞ ማስመለስን ጨምሮ የጨጓራና ትራክት ምቾት ማጣትን ሊያስከትል ይችላል። በተጨማሪም ተቅማጥናም የሆድ መነፋትን ያስከትላል። ነጭ ሽንኩርትን መመገብ በውስጡ ባሉት የሰልፈር ውህዶችናም ፋይበር ምክንያት ተቅማጥናም ጋዝን ጨምሮ የምግብ መፈጨት ችግርን ሊያስከትል ይችላል። ከልክ በላይ ሲሆን ማለት ነው። ይህ በተለይ ስሜታዊ የምግብ መፈጨት ስርዓት ወይም ደግሞ ቀደም ሲል የነበሩ የጤና ችግሮች ባሉባቸው ሰዎች ላይ በጣም የተለመደ ነው። ከልክ በላይ የምንጠቀም ከሆነ የተለያዩ የምግብ መፈጨት ችግሮችን ሊያስከትል ይችላል። ሁለተኛ ደግሞ የአለርጂ ምላሾች ነው። አንዳንድ ግለሰቦች የቆዳ ሽፍታ፣ ማሳከክ ወይም ደግሞ የጨጓራና ትራክት ችግርን የሚያሳዩ የአለርጂ ምላሾች በከፍተኛ ነጭ ሽንኩርት አጠቃቀም ሊያጋጥማቸው ይችላል። እንደነዚህ ያሉት ምላሾች አልፎ አልፎ ከባድ ሊሆኑ ይችላሉ። ይህም የመተንፈስ ችግርናም እብጠትን የመሳሰሉ ምልክቶችን ይጨምራል። ሶስተኛ ደግሞ ደምን የማቅጠን ውጤትን ይጨምራል ወይም ደግሞ ያባብሰዋል። ከጸረ የደም መርጋት መድኃኒቶች ጋር መስተጋብር ሊፈጥር ይችላል። ነጭ ሽንኩርት የፕላትሌት ስብስብን በመከልከል ምክንያት ተፈጥሯዊ የደም ማቅጠኛ ባህርያት አሉት። ይህ በመጠኑ ሲሆን ጠቃሚ ቢሆንም ከመጠን በላይ መውሰድ ግን በተለይም የደም መርጋትን የሚከላከሉ መድኃኒቶችን እንደ ዋርፋሪን ወይም ደግሞ የደም መፍሰስ ችግር ያለባቸው ሰዎች ላይ የደም መፍሰስ አደጋን ሊጨምር ይችላል። አራተኛ ደግሞ ዝቅተኛ የደም ግፊትን ሊያስከትል ይችላል፣ የደም ግፊት መቀነስ ስጋቶችን ይጨምራል። ነጭ ሽንኩርት አንዳንድ ጊዜ የደም ግፊትን ለመቀነስ ያገለግላል። ከመጠን በላይ ግን በሚወሰድበት ጊዜ ሃይፖቴንሽን ወይም ደግሞ ከመጠን በላይ ዝቅተኛ የደም ግፊትን ሊያስከትል ይችላል። ይህም በተለይም የደም ግፊት መድኃኒቶችን በሚወስዱ ሰዎች ላይ እንደ ማዞር፣ ራስን መሳት እናም ሌሎች ተዛማጅ ምልክቶችን ሊያስከትል ይችላል። አምስተኛ ደግሞ መጥፎ የአፍ ጠረን እናም የሰውነት ጠረንን ያስከትላል። ነጭ ሽንኩርትን መመገብ በአሊሲን እናም በነጭ ሽንኩርት ልዩ መዓዛ ባላቸው የሰልፈር ውህዶች ምክንያት መጥፎ የአፍ ጠረን ወይም ደግሞ ሀሊቶሲስን እንደሚያመጣ በሰፊው ይታወቃል። ይህ ሽታ ታዲያ በተወሰደው መጠን ላይ በመስረት ለሰዓታት ወይም ደግሞ ለቀናት ሊቆይባችሁ ይችላል። ስድስተኛ ደግሞ የመድኃኒት መስተጋብር ነው። ነጭ ሽንኩርት ውጤታቸውን በማሳደግ ወይም ደግሞ በመከልከል የተለያዩ መድኃኒቶችን ሊያስተጓጉል ይችላል። ለምሳሌ በጉበት ውስጥ የሚቀነባበሩ መድኃኒቶች ሜታቦሊዝምን በመለወጥ ውጤታማነታቸውን ሊጎዳም ይችላል። ሰባተኛ ደግሞ የቆዳ መቆጣት ነው። ጥሬ ነጭ ሽንኩርት በቆዳ ላይ መቀባት ወይም ደግሞ ከፍተኛ መጠን ያለውን መውሰድ በተለይም ስሜታዊ ወይም ሴንሲቲቭ ቆዳ ላላቸው ሰዎች የቆዳ መቆጣት ወይም ደግሞ ቃጠሎን ሊያስከትል ይችላል። የነጭ ሽንኩርት ዘይት በተለይ ኃይለኛ ስለሆነ በጥንቃቄ ጥቅም ላይ መዋል አለበት። ስምንተኛ ደግሞ መርዛማነትን ሊያስከትል ይችላል። ነጭ ሽንኩርት በምግብ ማብሰያ ውስጥ በትንሽ መጠን መጠቀም ደህንነቱ የተጠበቀ ቢሆንም እጅግ ከፍተኛ መጠን ማለትም በቀን ብዙ ፍሬዎችን መጠቀም መርዛማነትን ሊያስከትል ይችላል። ምልክቶቹም እንደ ማዞር፣ ራስ ምታት፣ የሆድ ቁርጠትናም ሌሎች ጭንቀት ምልክቶችን ሊያካትት ይችላል። ዘጠነኛ ደግሞ በታይሮይድ ተግባር ላይ ተጽዕኖን ያሳድራል። አዮዲን የመምጠጥ ችግርን ማለት ነው። አንዳንድ ጥናቶች እንደሚያመለክቱት በጣም ከፍተኛ መጠን ያለው ነጭ ሽንኩርትን መውሰድ አዮዲን የመምጠጥ ችግርን ሊያስከትል ስለሚችል በተለይም ቀደም ሲል የታይሮይድ ችግር ባለባቸው ሰዎች ላይ በጊዜ ሂደት የታይሮይድ ተግባርን ሊጎዳ ይችላል። አስረኛ ደግሞ ማህበራዊ ተጽዕኖ ነው። ከአካላዊ ተጽዕኖች ባሻገር ነጭ ሽንኩርት ብዙን መጠቀም በጠንካራው ሽታው ምክንያት በማህበራዊ በስራ ወይም ደግሞ በፍቅር ግንኙነት ውስጥ ባሉ የሰዎች ግንኙነት ላይ ተጽዕኖን ሊያሳድር የሚችል ማህበራዊ አንድምታ ሊኖረው ይችላል ማለት ነው በአጠቃላይ ነጭ ሽንኩርትን በመጠኑ ሲወሰድ የልብና የደምስር ጤናን ለማሻሻልና ና ጸረ ተዋሲያን ባህርያት የመሳሰሉ በጣም ከፍተኛና ብዙ የተለያዩ ጥቅሞችን ስለሚሰጥ ለአመጋገብ ጤናማ ተጨማሪ ሊሆን ይችላል ሆኖም ታዲያ ከመጠን በላይ መውሰድ በተለይም የጨጓራና ትራክት ምቾት ማጣት፣ ወይም ደግሞ የምግብ መፈጨት ችግሮች፣ የአለርጂ ምላሾች እና ከመድኃኒቶች ጋር መስተጋብሮችን ጨምሮ በርካታ አሉታዊ ተጽዕኖችን ሊያስከትል ይችላል። ምን ያክል ነጭ ሽንኩርት እንደምትወስዱ ማወቅናም የተወሰኑ የጤና ችግሮች ካለባችሁ ወይም ከነጭ ሽንኩርት ጋር ሊገናኙ የሚችሉ መድኃኒቶችን እየወሰዳችሁ ከሆነ የጤና ባለሙያን ማማከር ምንጊዜም ቢሆን አስፈላጊ ነው። እምቅ አደጋዎችን እየቀነሳችሁ የነጭ ሽንኩርት ጥቅሞችን በመጠነኛ አጠቃቀም ማግኘት ይመረጣል። ከልክ በላይ አትጠቀሙ። ነጭ ሽንኩርት በአጠቃላይ ለአብዛኛዎቹ ሰዎች በመጠኑ ሲወሰድ ደህንነቱ የተጠበቀ እንደሆነ ይታሰባል፤ ምክንያቱም የተለያዩ የጤና ጥቅሞች አሉት። ሆኖም ከመጠን በላይ ተብሎ ሊወሰድ የሚችለው መጠን በግለሰቦች የመቻቻል ደረጃ እናም በጤና ሁኔታ ላይ ሊለያይ ይችላል ማለት ነው። ነጭ ሽንኩርትን በምግብ ማብሰያ በመጠኑ መጠቀም ትችላላችሁ። ብዙ ሰዎች በምግብ ማብሰያ ውስጥ በቀን ከአንድ እስከ ሁለት ፍንካች ወይም ደግሞ ክሎፍስ ነጭ ሽንኩርት ይጠቀማሉ። ይህም ደህንነቱ የተጠበቀ እናም በጣም ጠቃሚ ነው። በጣም ብዙ ነጭ ሽንኩርት መመገብ ማለትም በቀን ከአራት እስከ አምስት ፍንካች ወይም ደግሞ ክሎፍስ ወይም ከአንድ እስከ ሁለት የሻይ ማንኪያ የነጭ ሽንኩርት ዘይት በላይ መጠቀም አሉታዊ ተጽዕኖዎችን ወይም ደግሞ ጉዳቶችን ሊያስከትል ይችላል ማለት ነው። ከአራት እስከ አምስት ፍንካች ወይም ደግሞ ከዛ በላይ ነጭ ሽንኩርት መጠቀም ከመጠን በላይ ተጠቀማችሁ ማለት ነው። በቀን ለአንድ ሰው ከአንድ እስከ ሁለት ፍንካች ወይም ደግሞ ክሎቭስ ነጭ ሽንኩርት ከተጠቀመ በቂ ነው ማለት ነው። ግን ከልክ በላይ ከአራት እስከ አምስት ፍንካሽ ወይም ደግሞ ከአንድ እስከ ሁለት ሻይ ማንኪያ የነጭ ሽንኩርት ዘይትና ከዛይ በላይ መጠቀም የምግብ መፈጨት ችግሮችን እንደ ጋዝ፣ የሆድ መነፋትናም ተቅማጥን ያስከትላል። መጥፎ የአፍ ጠረንን ወይም ደግሞ የሰውነት ጠረንን ያስከትላል። በተለይም የደም ማቅጠኛ መድኃኒቶችን ለሚወስዱ ሰዎች የደም መፍሰስ አደጋን በከፍተኛ ሁኔታ ይጨምራል። በአንዳንድ ግለሰቦች ላይ የአለርጂ ምላሾችንም ሊያስከትል ይችላል ማለት ነው። ለነጭ ሽንኩርት በየቀኑ የሚመከረው ይፋዊ መጠን የለም። ነገር ግን በቀን ከአንድ እስከ ሁለት ፍንካሽ ወይም ደግሞ ከሦስት እስከ ስድስት ግራም ለጤና ጥቅሞች አደጋን ሳያስከትል እንድትጠቀሙ የሚመከር የነጭ ሽንኩርት ዕለታዊ የአጠቃቀም መጠን ነው። በአጠቃላይ የነጭ ሽንኩርት አወሳሰዳችሁ ለመጨመር እያሰባችሁ ከሆነ ሰውነታችሁ በቅድሚያ እንዴት ምላሽ እንደሚሰጥ ለማየት በጣም በትንሽ መጠን መጀመር ጥሩ ነው። ማንኛውንም የተለየ የጤና ስጋት ወይም ደግሞ ሁኔታ ካለባችሁ ወይም መድኃኒቶችን እየወሰዳችሁ ከሆነ ደግሞ ለግል ምክሮች የጤና ባለሙያን ወይም ደግሞ ዶክተራችሁን ማማከር ይመረጣል ማለት ነው። ነገር ግን ምንም ያክል ጤናማ ብትሆኑም በቀን ከአንድ እስከ ሁለት ፍንካች ነጭ ሽንኩርት በቂ ነው። ከዛ በላይ መጠቀም የለባችሁም። የጤና ችግር ካለባችሁና መድኃኒቶችን እየወሰዳችሁ ከሆነ ግን ከመጠቀማችሁ በፊት በቅድሚያ የግል ዶክተራችሁን ማማከር ያስፈልጋል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሐሳብ አስተያየታችሁ አይለኝ ይላለሁኝ። ይህ የጤና ትምህርት ለበርካታ ሰዎች በጣም ጠቃሚና አስተማሪም ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያዘ ጥያቄ ካላችሁ፣ ሐሳብ አስተያየት ካላችሁ በኮመንት ላይ አስፍሩልኝ፣ መልስላችኋለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።